አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም። ኅዳር 20 በዚህ ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ነው። የዚህም ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ ሀገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትን በጀመረ ጊዜ መስፊያው ጣቱን ወጋው። በዮናኒም ቋንቋ አታቆስ አለ። ትርጓሜም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚህም በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ ያደረገውና በዚያን ጊዜ አዳነው። አንያኖስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስንም ወደ ቤት ወሰደው። ስለ ስራውም ስለ አምልኮቱም የመጣውም ከወዴት እንደሆነ ጠየቀው። ቅዱስ ማርቆስም ከብላትና ከአዲሳት መጻሕፍትን የአንድ እግዚአብሔርን ሕልውና ስለአለም ሁሉ ድህነት የወልደ እግዚአብሔርን ሰው መሆን መከራ መስቀልንም ተቀብሎ ስለሞቱ ስለተንሳዩና ስለእርገቱ ዳግመኛም ለፍርድ መምጣቱ ሊነግረው ጀመረ። አንያኖስም ልቡ ብሩህ ሆነለት፤ በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ ከቤተሰቡ ጋር ተጠመቀ። የመንፈስ ቅዱስ ጸጋ በላቸው ወረደ። አዛውትሮ በመጠመር የሐዋርያ ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያንንም ትምህርት ህጓንና ስርዓቷን ተማራ። ቅዱስ ማርቆስም ወደ ሌሎች ሀገሮች ሄዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ በግብፅ ሀገር ላይ ወገኖቹ ወንጌልን ይሰብክ ዘንድ ሊቀጵስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው በቀናች ሃይማኖት አጸናቸው። ቤትም ቤተ ክርስቲያን አደረጋት። እርሷም በስተምራብ ከእስክንድሪያ ከተማ ውጭ ያለች ዛሬ የሰማዕት ቅዱስ ሰርጊስ ቤተ ክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ማርቆስ ወንበር አስራ ሁለት ዓመት ኖረ፣ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዛለሙ አሚን። በዚችም ቀን የሰራዊት አለቃ የነበረ የሰማት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን። በረከቱም ክትድረሰን ለዛለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ኅዳር 21 በዚች ቀን የመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎታ የሚገኝ በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዛለሙ አሜን።